የምትመለከቱት ግለሰብ አደም እንድሪስ ሳኡዲ ለኡምራ ሂዶ አብረውት ከነበሩት የአላህ እንግዶች ዘጠኝ ሺ ሪያል ሰርቆ ከሆቴል መሰውሩ ተሰምቶ ጠየቃችሁ ሰጠዋችሁ፣ ለመናችሁ እንሽ ያልኳችሁ ሰጠዋችሁ። ከዛ በኋላ የምትፈልጉትን ካገኛችሁ በኋላ ታምፁኝ ያላችሁ እያለ አላህ እየወቀሰ እኮ ነው። እኔ አላየኋትም፣ መጀመሪያ እኔ ምርጫ አይደለችም እናቴ ናት የመረጠችልኝ። እማዬ ወዳታለች የሚለው ነገር ከሰማ በኋላ ልጅቷን አላየኋትም። አይቻት አላቀም፣ አናግሬያት አላቃትም አላቃትም። እማዬ ኖርማሊ አራዳ ናት። ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት

አህለን ወሰህለን ወመርሀበን ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰላም ውድና የተከበራችሁ አለክታታችሁ ባላችሁበት የአላህ ሰላም ዝነትረዴቻነታለሻ አ ዛሬም ከመግቢያው እንደተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ ኢስላምን ክደው ያሉ እጅግ የሚያሳፍሩ መረጃዎችም አሉ። ወኢና ኢለይሂ ራጂዑን። አላህ ይጠብቀን። ለኡምራ በሄደበት እንግዲህ ያደረገውን ተመልክታቸዋል። ለማንኛውም የተለያዩ ቪዲዮዎች አሉ። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር። ቻናሉ ቀም ላይክ ላይክ እያደረጋችሁ ሀሳብና እስከ ፕሮግራማችን ፍጻሜ ያወራችሁን ቆዩ። ይሄን ቪዲዮ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ቀጥታ ወደ ቪዲዮ አለፍኩላችሁ። ጀማ፣ ይሄ መልክት የብዙዎቻችን ችግር ነው። እስኪ ይሄን ቪዲዮ በጋራ እንመልከትና ራሳችንን ፈትሽ። አላህ ይጠብቀን። ዛሬ ማለት ነው ወላሂ

ያ አላህ ልብ በሉት፣ ወላሂ ጠየቃችሁን ሰጠዋችሁ፣ ለመናችሁ እነሻያልኳችሁ ይሰጠዋችሁ፣ ከዛ በኋላ የምትፈልጉትን ታገኛችሁ፣ በኋላ ታምጹኝ ያላችሁ እያለ አላህ እየውቀሰን እኮ ነው። እኛን እኮ መያዝ ይችላል፣ በፈለገው አቀጣጥም መቅጣት ይችላል። ነገር ግን ወላሂ በጣም በቃ የሚያሳፍርን እንትንየ እያለን ያለው አላህ ሱብሃነሁ ወተዓላ ወዓሰይቱም ሚን በዕዲ ማ አራኩም የምትፈልጉትን ነገር ሰጠኛላችሁ ይሰጠዋችሁ፣ ጠየቃችሁኝ ይሻልኳችሁ፣ ከዛ በኋላ ታምፁኛላችሁ። ማአክረመከ ያ አላህ። አላህ ያብጀው፣ አላህ ያብጅልን የሁላችንም መጨረሻ። ይህ ቪዲዮ በጣም ነው ቀልቤን የገዛው። አላህ ቃል ነው ይህ ቃል ማለት ነው። አስቡት አላህን የጠየቅነውን ነገር በሙሉ አድርጎልን አየር በአየር እናምጸዋለን ሱብሓንላህ ሳና መሰግነው ያደረግልን ነገር ሳና መሰግነው፣ ድጋሜ እናምፅዋለን። ለብዙዎቻችን ይሄ ትምህርት ነው ብዬ አስባለሁ። የብዙዎቻችንም ችግር ነው። ከዚህ ችግር አላህ ይቅረፍልን ለማለት እወዳለሁ። አላህ ግን እንደዛ አድርገንበት እንደዛ አምፀን እንኳን ድጋሜ አይቀጣንም። ዋርድንም ያን ነገር እያስተዋልን እንኳን ከዛ ከድርጊታችን እንቆጠብ ለማለት እወዳለሁ። እንሻላህ ከዚህ ጋር ተያይዞ ያጅማል አንድ ቪዲዮ ተመለከትኩኝ። በትናንትና ውለት ሲሰራጭ የነበረ ነው። አላህ ትልቅ ውለት አውሎለት ትልቅ ኒዕማ አላብሱት ኡምራ የሚያክል ነገር እንዲያደርግ ፈቅዶለት ይህንን ድርጊት ፈጸመ። እስኪ በጋራ እንመልከት። ብዙዎች ሲቀባበሉት ነበረ። ይህ ግለሰብ በምስሉ የምትመለከቱት ከወደ መዲና የተሰማው መረጃ በጣም አስደንጋጭ ነው፣ የሀገራችን ገጽታም የሚያበላሽ ነው ይላል። ይህ በፎቶ የምትመለከቱት ግለሰብ አደም እንድሪስ ሙሄ የተባለ ግለሰብ ሳኡዲ ለኡምራ ሂዶ አብረውት ከነበሩት የአላህ እንግዶች ዘጠኝ ሺ ሪያል ሰርቆ ከሆቴል መሰወሩ ተሰምቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ፖሊስ እየፈለገው ነው። በቁጥር ስር ሲውል ከባድ ችግር ይጠብቀዋል። የተመለከታችሁ ሰዎች በእነዚህ ቁጥሮች ጠቁማችሁ በፍጥነት አድርሱ ይላል። ስልክ ቁጥሩ በዚህ በምስሉ ላይ እንደምትመለከት ነው። የምታውቁትና እና ያገኛችሁ ሰዎች ጥቆማ እንድሰጡ። እጅግ እጅግ የሚያሳፍር ነገር ነው የተፈጠረ። ወዳጁ የአላህን ቤት ጎብኒቱ ለዑምራ ሳውድ አረቢያ ሂዶ ብዙ ገንዘብ አውጡትም ያጀማ አላውቅም፣ አቅምርምሮ ሊሆን ይችላል። እዛ ሄደው እሰቡት፣ ሱብሐናላህ። ወንጀሉን ሊያብስ ሂዶ በዚህ መሰረት እንግዲህ አብሮት ከሚያድሩት አብሮት ከነበሩት ሰዎች ጓዶች ላይ 9ሺ የሳውድ አረቢያ ሰርቆ ተሰውሯል። ሰቡት አላህ ትልቅ ኒማ አላብሱን። ከመጀመሪያው ቪዲዮ እንደተመለከታችሁ ማለት አላህ ትልቅ ኒማ አላብሱን። የፈለግነውን ወይ የጠየቅነውን ነገር ሰጥቶን ሳናመሰግነው ድጋሚ እናምጸዋለን። አላህ ጠብቀን፣ የሁላችንን መጨረሻ ያሳምርልን። ስለዚህ ይህን ቪዲዮ ለብዙዎች ተደራሽ እንድታደርጉት በዚሁ አጋጣሚ መልእክቴን አስተላልፋለሁ ማለት ነው። ይህ ግለሰብ ነው። ስለዚህ ስሙም ደግሞ አደም እንድሪስ ሙሄ የተባለ ግለሰብ እንደሆነ ተነግሯል ማለት ነው። ይህ በጣም የሀገራችንን ገጽታም እንዳለው ማለት ነው የሚያበላሽ ነገር ነው። ምክንያቱም ሀበሾች እንደዚህ ናቸው፣ ኢትዮጵያኖች እንደዚህ ናቸው ተብሎ በጣም እንዲወራ ወይም ደግሞ ስማችን እንዲጠፋ የሚያደርግ ገጽታ ስለሆነ ይህን ግለሰብ ቶሎ በፍጥነት ሊያዝ የሚገባል ብዬ ምናለው። በተለይ ሳውዲ አረቢያ እና የተለያዩ አረብ ሀገሮች ላይ ያሉ እህት ወንድሞቻችን አብዛኛ ኢትዮጵያኖች እንዲህ ናቸው፣ ኢትዮጵያኖች እንዲህ ናቸው እየተባሉ ብዙ መከራም ሲደርስባቸው የነበረ ስለሆነ እነዛ ላይም ተጽዕኖ ያደርጋል ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ የምንተላላቸው ሀሳብ ሀሳብ የሰጡበት ወደ ሌላኛው ጉዳይ አለፍኩላቸው። አላህ ይጠብቀን። የኢብነል ጀራህንን ቪዲዮ ተመለከትኩኝና ና ፖድካስት ላይ ቀርቦ ነበረ። በጣም ነው የተመቸኝ። በተለይ ከሰርጉ ጋር ተያይዞ ሚስቴ እኔ አላየዋት መጀመሪያ፣ እኔ ምርጫም አይደለችም፣ እናቴ ናት የመረጠችልኝ። እናቴን የተመረጠችልኝን አሳዩኝ መርሓባ አልኩኝ ብሎ በዚህ መልኩ እንግዲህ ኢንተርቪው አድርገን እስኪ በጋራ እንመልከት። ማ ማሻአላ በጣም ነው ሰርፕራይዝ የሆነብኝ። ብዙዎቻችን ይህን ነገር አንከተልም። ቤተሰቦች የመረጠ ድሮ ድሮ ላይ ነው እንጂ አሁን ላይ እርስ በርስ ግባብትን ተዋደን ነው እንትን የምንለው። ቤተሰብ የመረጠልን አንሰማም፣ አንፈልግም። ስለዚህ ይህ ነገር ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። እማዬ ወዳታለች የሚለው ነገር ከሰማ በኋላ ልጅቷን አላየኋትም፣ አይቻት አላቀም፣ አናግሪያት አላቃትም። እማዬ ኖርማሊ አራዳ ናት ማለት ምን አብዱራህማን ምን አይነት ሴት ነው የሚፈልገው ታቀኛለች። በደንብ ስለምታቀኝ በጣም በኮንፊደንስ ነው ስለ እኔ የሆነ ነገር ማድረግ የምትችለው እሷ ሶ በደንብ ስለምታቀኝ ለእኔ ፍላጎትም ስለምትጠነቀቅ በደንብ ባህሪዬን ታውቃለች። ሶ የማይሆን ነገር እንደማታደርግ ሙሉ እርግጠኛ ነበርኩኝና እና መርሓባ ነው ያልኩት። ከዛ በኋላ ነው ልጅቷን አሳዩኝ ምናምን ጥያቄው የመጣው እንጂ ልጅቷን ያየሁት በፎቶ ነው። በፎቶ ካየዋት በኋላ መርሓባ ሁሉ ነገሯን፣ ግን ወስፍ ያደረገችልኝ እናቴ ናት። ኖርማሊ አላህ ሱብሓነሁ ወተዓላ እናት የወደደችልህ ነገር ውስጥ በረካል። እኔ በህይወት ያየሁት ነገር ማለት የትኛውም ሰው እናቱ የወደደችለትን ነገር ከወደደ ያ ነገር አላህ ስብሐነሁ ወተዓላ አንደኛ በረካ ያደርግበታል በዛ ጉዳይ ውስጥ እንድትደሰትበትም ያደርግሃል። እኔ ህይወት የላየሁት ይህንን ነው። ከዛ በኋላ ልጅቷን አየሁ ምናምን በቃ መርሓባ ማለት በህይወቴ ስፈልጋት የነበረችው ልጅ እሷ ናት። ሙሉ ወስፏ ማለት ነው ከአክላቅ ጀምሮ በጣም ነው ደስ ያለኝ ኒካሁ ሽማግሌዎች ገቡ ኒካሁ በዛው ነው የታሰረው ገብተዋል አለ ምንም አንድ ቀን በስልክ አላወራሁትም በነገራችን ላይ ና በእግር መንገድም በዚሁ አጋጣሚ ስለ እናትነት እንመጣበታለን ግን ያው ትዳርን በተለይ መጠናናት መምረጥ ላይ የትዳር አጋርን መምረጥ ላይ አሁን ማዚያንተን እናትህ ናቸው ሰሌክት ታደረጉልህ። ከዚ ወስፍ አደረጉ እናትህን ስለምትወርግ መረጥ ሰመረ ነው። እስቲ መጠናናትን መጠናናት አለብን ሳላያት እንዴት ነው የሚሆነው? የተሰመርጦልኝ እንዴት ነው የሚሉ ሰዎች አሉ። በዚ አጋጣሚ የምትመክረው ነገር ምንድን ነው? እኔ ወላሂ ስለ መጠናናት ብዙ እንትኑ የለኝም፣ ግን አይ ቲንክ መጠናናት አንዱ የሐራም መንገድ ነው፣ አሁን ያለው መጠናናት ለምሳሌ ሸሪዓው አንድ ወንድ አንዲን ሴት ማግባት ሲፈልግ ምን ማድረግ አለበት? ሸሪዓው ያስቀመጠው ነገር አለ። ሁላችንም የምናውቀው ነገር ነው። ከዛ ውጭ ያለው መጠናናት ከሆነ እየጠየቀኝ ያለው አንዱ ለሐራም ወሲላ የሆነ አንዱ መንገድ፣ እሱ እኔ ማሰበው ያን ነው። አንድ ሰው ወደ ትዳር ሊገባ ከፈለገ መጀመሪያ ቀልቡ ላይ ዱዓ አድርጎ አዝም ማድረግ አለበት፣ ማለት መወሰን አለበት። እናትየው አባትየው በህይወት ካሉ እነሱን ዱዓ ማስደረግ አለበት። ትልቁ ስህተት እዚህ ጋር ብዙዎችን እናማክራለን ወይ ሰዎች እንዲመርጡልን ነው። እንትን የምንለው ሰው በአንተ ህይወት ላይ ሪስክ መውሰድ አይፈልግም። አሁን በተለይ አሁን ላይ ስለዚህ ዱዓ አድርገ እናትህ ካለች አባትህ ካሉ ዱዓ አስደርገ በዚህ ጉዳይ ላይ መግባት እንጂ መጠናናት አሁን አይ ቲንክ ያለው መጠናናት እኔ ወደ ሀራም የሚያዳርስ አንዱ መንገድ ነው ብዬ ነው ማሰብ። ሳ ወላሂ ይሄ ማይካድ እውነታ ነው። ለማንኛውም በጣም ነው ያጀበ። ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። በሲ ጉዳይ ላይ ደግሞ ሀሳብ አስተያየት ሰጡበት። በጣም ስለተመቸኝ ነው ስልክ እንኳን አውርቻት አላውቅም። እናቴ ናት የመረጠችልኝ። እናት የመረጠችው ላይ በረካ አለው ብዬ አስባለሁ። ይህ ነገር ደግሞ ጠቅሞኛል። አልሐምዱሊላሂ ረቢል ዓለሚን ብሏል። ስለመጠናናትም ደግሞ ያስቀመጠው ነገር አለ፣ ሻው ሸሪያ የፈቀደው መንገድ አለ። በትዳር መልኩ ማለት ነው ትዳርን ስናስብ ትዳርን ፈልግ ከዛ የወጣ ደግሞ አሁን ላይ መጠናናት የሚባለው ደግሞ እንደማይደግፍ እና አብዛኛ ለወንጀል እንደሚያጋልጥ ተናግሯል። ይሄ ደግሞ የማይካድ እውነታ ነው። እናንተስ በዚህ ጉዳይ ላይ የምንተላላችሁ የአብዱራህማን ወይም የወንድማችን የብደህ ልጀራ በጣም የትዳር ጉዞ በጣም ሰለጠመች ነው። ማሻላ ባረከ ላሁ ለኩም አባረከ ሌይኩም አወጀማ በይነኩማ ፊልኸይር። በድጋሚ ይልሃለው ውለዱ ከበዱ ድመርኩ እንሻላ። ወደ ሌላኛው ቪዲዮ አልፍኩላቸው ጀማ ስለ ምቀኝነት ሁላችንም የምንጠብቀው በጉጉት ማለት ነው የኡስታዝ ያሲን ኑሩ ማለት ነው የቁጥባ ዳዋ የጁማ የጁማ ሁሌም እንግዲህ በጣም እየወደድን ነው በጣም ቀልባችንን እየገዛው ብዙ ትምህርታችን ብዙ ትምህርቶችን እያስተማረን ያለው ቁጥባ ነው እና በትላንትና ሁለትም ተለቋል። ከዚህ መካከል ስለ ምቀኝነት እና የተለያዩ ሀሳቦችን አንስቷል ዱአዎችንም ጭምር። ስለዚህ እንሻ አላህ የምንማማርበት ቪዲዮ ነው። እስኪ በጋራ እንመልከት ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ይሄ በሁሉም የህይወት እርከን ውስጥ ነጋዴ ነጋዴው ጋ አሊሙ አሊሙ ጋ ቤተ ዘመዱ ውስጥ ጓደኛ ጓደኛ ጋር ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ህስ ሊገባው ይችላል ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር

ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። የመጀመሪያ ምድር ላይ የተሠራው ወንጀል ምቀኝነት የወለደው ነው።

የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስቦ የሚያስተምሩ ናቸው። እኛ ምናቃቸው። የእኛ አባቶች እንደዚህ ሃኡላ የአባኢ ፈቲ ሊሉ ይመብለ ወለዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ እያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነን ብለው ሰው ስለ እነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምቻሉ። ሶስት መቶ ነቢያትን ራስ ላጭቻለሁ የሚሉ ወልይ ማ ልብ እያላችሁ ነቢዩ መሐመድንም ላጭቻለሁ ሲወለዱ ይላል። እንዲህ አይነት ተረትተረት እያወራን ይህን ትውልድ እንዴት ነው የምንለውጡ? ወጣቱ እነሱን እንዳያከብር እኛ ምናወረው ወሬ ነው እያደረገ ያለ የተመጠነ ትክክለኛ ከራማቸው ልቅናቸው ዒልማቸውን ተቋዋቸውን ነው ለትውልድ ማስተላለፍ ያለብ ያኔ ነው ይሄ ትውልድ በስማቸው ላይብራሪያቸው የሚጸይም በስማቸው መስጅድ የሚሰራው በስማቸው ሽልማቶችን የሚያደርግ ትላልቅ መሻይኾች አባቶች አሉ። ከእነሱ አንጻር ብንመዘል እኛ ትቢያለ ለህዝድ ስለ መቀኝነት ኢንሻአላህ በሰማኑ የምጠቀም ያድርገን። ዱኒያ በጣም አጭር ናት። ነገር ግን ለዚህ ብለን ብዙ ነገር የምናደርግ ወንድም ወንድሙን የሚገል የምንጠላላ፣ ሴራ የምንደራረግ እስኪ ሲህር ሁሉ የምንተሳሰር ያለንበት ሁኔታ ነው። አላህ ይጠብቀን። አስተግፍሩላህ ለአዚም ከእንደዚህ አይነት ድርጊት እንቆጠብ ለማለት እወዳለሁ። ስለዚህ አኬራችን ነው የሚያበላሸው፣ ቀብራችን ነው የሚያጠበው። በተሰማ ነው የምንጠቀም ያድርገን። የኡስታዛችን ምክር ወሳኝ ነው። እንሻላ በሰማ ነው የምንጠቀም ያድርገን። የዛሬ ቪዲዮችን ይመስል ነበር። አብራችሁ ለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መልካም